አንተም ስተህ ሌሎችንም ህዝብ እያሳትክ ገሀነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግረህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው የጌቶች ጌታ ፈጣሪ ነው። አ ክርስቶስ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብን። ለኛ ደግሞ ክርስቶስ ፈጣሪያችን ነው። ከባ ኢየሱስ ክርስቶስ ማለት ፈጣሪ ነው። ይህንን ነው የምናምነው። ነብይ ነው እያልክ እንድትናገር አንፈልግም። እኛ እየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻለሁ። አዎ፣ ኦፍኮርስ ያንን ማ እናውቃለን። ስለምናውቅ እኮ ነው የምንከተለው። የምንከተለውን ደግሞ እናውቃለን። ማስረጃ ብሉይ ኪዳን ላይም አለ አዲስ ኪዳን ላይም አለ ሁሉ ነገር በደንብ ለማንኛውም በደንብ ጥናት አድርግ በደንብ ይሄ ሁሉ ህዝብ፣ ብዙ ህዝብ፣ ይሄን ያክል ህዝብ ካለ አንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ፣ ማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አርጌ ነግርሃለሁ። ትናንተ እናት ነባተ ስትወለድ ስትወለድ አንተ ሙስሊም ስለሆን ከሃይማኖትህ ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህ ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ ሶስት ነው አራት ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ ትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ እግዚአብሔር ማን እንደሆነ አላህ፣ አንተ ዘጠና ዘጠኝ ስሞች አሉት ብላችሁ ነው የምታምኑት አይደል? አይደል? ስለዚህ ሁሉ ነገር ማወቅ አለብ። ሳታቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሀነም አደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግረ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው የጌቶች ጌታ፣ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋ ነው ያለው? እያልኩሽ ነው ከቅድም ጀምር ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየ መጽሐፍ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱ ነገር ክፍሉ የምነግርህ፣ አታምንማ። ቢነገርህም አታምንም አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ አሳየም፣ እስኪ አሳያለው። መጀመሪያ አንተ መጀመሪያ ወቅ ነው እያልኩ ያለሁት። አጥና አንተ ሃይማኖት እናትና አባት ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና ታሪክ በደንብ አጥና። ስለስላሴ አመጣት ስላሴ ማን ባለፈው አራት ነው አንድ ነው ስትል አንተ ልብ ምን አልከኝ? ላድርግሽ። እና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየኝ እኮ መጽሐፍ ቅዱስ አሁን አልያዝኩም እኔ የስራ ቦታ ነኝ። ግን ዝም ብዬሽ አይደለም እምነቱን የምከተለው በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍ እና ቁጥር ንገሪ እንናውጣለሽ እኮ። እሺ አሳየኛ ኢየሱስ እኔ ፈጣሪ ያለበትን ቦታ ንገሪንና ምዕራፍና ቁጥሩ እናሳይሽ። ካልሆነ መጽሐፍ ቅዱስ ስራ ቦታ ላይ ማውጣት አልችልም፣ መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምትፈልግም ከሆነ ስለአንድነት ስለሶስትነቱ መጠየቅ የምትፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮህ፣ የአንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ ማለቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ ማጥናት፣ ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ሀገሮች ላይ የሚገኝ ሁሉንም ቄስ ጠይቃቸውና መልሶን ይዘች ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ እዛኔ ትረዳላቸው። ኢየሱስ ክርስቶስ አንድ የትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልክታላችሁ። ለምን አላዘዘም እኮ ብትወዱኝ፣ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱጋ ነው ብላችሁ እራሳቸው ለምን አትጠይቁም? አድቀን እኔን ተገዙኝ ብሏል ወይ አላለም? ይወታቸዋል የትኛውን ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢላን ያዕቡዱነኒ ወተዓሊሙሁም ተዓሊሙን በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄ የተናገረው ራሱ ነው። እነ ኢሳያስ ተናግረውት ነበር በትንቢት ኢየሱስም ደገመ። አዲስ ኪዳን ላይ ልክ ኢሳያስ የተናገረው እንዲ ተብሎ ተጽፏልና እያለም ይናገራል። ማን ነው ማምለክ ያለባቸው ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እና ኢስሐቅ እና ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው ኢስላም ያን ነው እያላችሁ ያለው የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እና ኢስሐቅ እና ያዕቆብን፣ እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላችሁ። የእነሱ አምላክ ነው ለነቢዩ ሙሐመድ ሰለላይ ሰለም በመጨረሻ ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን፣ እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታቸዋል። ያንን አንዱን አምላክ አምልኮ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ሕይወት ነው። ከሞት በኋላ ሕይወት አለ ወይ፣ ገሃነም ነው ወይ ገነት ነው፣ ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለመረጃ እምነትን ይገነባል? የት ጋ ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላችሁ ራሳችሁን ጠይቁ፣ እንጂ ቆም ብላችሁ ለአንድ አካል አምልኮን መልሰልን። አዎ ኢየሱስ አምልኩኝ ያለበት ቦታ አለ። እሺ፣ አንድ ደቂቃ ስጠኝ ኢርፎን ላስተካክልና አንድ ደቂቃ መልስልሃለሁ። አንድ ደቂቃ አስተካክል። አዎ አስተካክል፣ ዘና ችግር የለም። ስለዚህ ከሞት በኋላ ህይወት አለ ወይ ገነት ወይ ገሃና ገብታችኋል። ስለዚህ ቆም ብሉ፣ ሰው ማሰብ አለበት።

ለምንድነው ክርስቲያኖች እኛ እይታችን ያለችው ነገር ምንድነው? ስትሞቱ እናንተ ጋናም ነው እንጂ ገነት ጀነት አትገቡም ነው የምትለው። ምንድነው ይሄ? እንደዚህ አይነት ጥያቄ እያነሰችው። ለምንድነው እኔ ሲሞት ገነት አልገባም? ጀነት ነው ጋናም ነው የሚገባ? እስኪ ወንድም ምን ትላለህ? በጣም ጥያቄ ሆነብኝ። ከሷ ጋራ ሁሌ ነው የምንጣላ። ስለዚህ ምን ትለኛለህ? እስኪ እኔ እኛ ጋናም ነው የምንገባ? ገባ፣ እንዴት፣ ለምን? እሺ፣ ምክንያቱንም ሁሉንም ላስረዳሽ፣ አዳምጭ

በአብዱላህ ረቢ ወረበኩም የእኔንም ጌታ የእናንተንም ጌታ የሆነውን አንዱን አምላክ በብቸኝነት አምልኳለ። ከዚያ ሰዎች ወዴት እንደሚሄዱ በቀጣዩ ዓለም ተናገረ። እነሁ መንየሽሪክ ቢላህ ፈቀድ ሀረመላሁ አለይሂል ጀንና ለመሲሁ። እነሁ በአላህ ላይ ሌላን አካል ያመለከ ሌላን አካል ያጋራ ሰው፣ ላሁ በእርሱ ላይ ገነትን አላህ እርም አድርጎበታል። መመለሻው ጀሀነም ነች እያለ ተናገረ። ስለዚህ አንዱን አምላክ የኔንም የእናንተንም አምላክ አምልኩ ብሎ መሲሁ አስተምሯል ይሄንን ላደረገ ሰው በቀጣዩ ዓለም ወደ ገነት ይሄዳል ይህን ያላደረገ ሰው ግን ወደ ገሃነም ይሄዳል ብሎ ተናገረ አያቸው መሲሁ እኔን አምልኩኝ ገነት ትገባላችሁ አላለም በፍጹም አሁን አንች ያለሽበት መንገድ ምንድን ነው ክርስቶስን በማምለክ ላይ ነው እንደ አምላክ አድርገሽ ስለዚህ መሲሁ አምልኩኝ ብሏል ወይ ብለን ስናይ አይደለም ቁርአን ለመጽሐፍ ቅዱስ ላይ አምልኩኝ አላለም። አንዲት ቦታ ላይ ኢየሱስ ክርስቶስ እኔን አምልኩኝ አላለም። ስለዚህ ማንን እንድና መልክ ነው ታዲያ ያዘዘው ያስተማረው ከተባለ የላከው አንድ አምላክ አለ ያን አንድን አምላክ አምልኩ እያለ ነው የተናገረው ኢየሱስ ክርስቶስ። እንደምታውቂው መጽሐፍ ቅዱስ ላይ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 ላይ ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ይላል። ስለዚህ ኢየሱስ ክርስቶስ ለዛ ለአንዱ አምላክ አምልኮ ሊሰራ ያንን እንጂ ያስተማረው እኔን አምልኩኝ ብሎ የትኛውን ቦታ ላይ አስተማረ? ስለዚህ ክርስቶስን ማምለክ ወደ ገሃነም የሚወስድ መንገድ እንጂ በፍጹም ወደ ገነት ሊወስድ አይችልም። ይልቁንስ የክርስቶስንም የአብርሃም የኢስሐቅ፣ የያዕቆብንም አምላክ አንዱን አምላክ ማምለክ ወደ ገነት የሚወስደው እሱ ነው።